አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁ የህዳር 4 2018 ዓመተ ልደት ሚንበር ኸበር ጀመረ ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር እቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ ባክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊበር በሽታ መከሰቱን የቅኝት መረጃዎች አመልክተዋል ሲል የጤና ሚኒስቴር ይፋ አደረገ በሐዋሳ ልዩ የኢኮኖሚ ዞን በኢትዮጵያዊ ሰራተኛ ላይ ጥቃት ያደረሰው የውጭ ሀገር ዜጋ ከስራ ተሰናበተ። በሰሜናዊ ጋዛ የሚገኘው የዚህ ኪሚ ማቋረጫ ለሰብአዊ እርዳታ ተከፈተ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊበር በሽታ መከሰቱን የቅኝት መረጃዎች አመልክተዋል ሲል የጤና ሚኒስቴር ኅዳር 3 2018፣ ይፋ አድርጓል። ሚኒስቴሩ እስካሁን ድረስ ስምንት ሰዎች በበሽታው ተጠርጥረዋል ያለ ሲሆን በዛሬው ዕለት በወጡ መረጃዎች የጂንካ አጠቃላይ ሆስፒታል ሕይወታቸው ያለፈ የጤና ባለሙያዎችና ዜጎች ስለመኖራቸው አመልክቷል። ኢንቲሳር ሁሴን ስለ ጉዳዩ የተዘጋጀውን ዝርዝር ታቀርበዋለች። የኢፌድሪ ጤና ሚኒስቴር በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን የቅኝት መረጃዎች ማመልከቻውን ይፋ አድርገዋል። ሚኒስቴሩ ረቡዕ ኅዳር 3 2018 ባወጣው መግለጫ እንዳሳወቀው እስካሁን ድረስ ስምንት ሰዎች በበሽታው ተጠርጥረዋል። ሄሞራጂክ ፌቨር በርካታ የሰውነት አካላትን በማጥቃትና በሰውነት ውስጥ ያሉ የደም ስሮችን የሚጎዳ መሆኑን የዓለም ጤና ድርጅት ይገልጻል። በተለያዩ ቫይረሶች የሚመጣው በሽታው እንደ ኤቦላ፣ ማርበርግ፣ የክራይሚያ ኮንጎ ሄሞራጂክ ፌቨር፣ ላሳ ፌቨር፣ ቢጫ ወባ ያሉትን ያስከትላል። ከዚህ ቀድሞ በአፍሪካ በዲሞክራቲክ ኮንጎ፣ ሴኒጋል፣ ኡጋንዳ ባሉ ሀገራት ላይ እንደ ወረርሽኝ የተከሰተ ሲሆን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በትንተናው ዕለት እንዳሳወቀው በኢትዮጵያም ተከስቷል። በበሽታው የተያዘ ሰው የሚያሳየው ምልክቶች ከፍተኛ ትኩሳት፣ ማዞር፣ የጡንቻና የመገጣጠሚያ አካላት ህመም ወይም መዛል፣ የአቅም ማጣት፣ ማስመለስና ማስቀመጥ እና የድካም ስሜት ከፍ ሲልም የሰውነት መድማት ከአይን፣ ከአፍንጫ፣ አፍ፣ ጆሮ እንዲሁም ከቆዳ ስር ሊከሰት ይችላል። የህብረተሰብ ጤና ኢንስቲትዩት የበሽታውን መንስኤ ለማወቅ እና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎች እና የላብራቶሪ ምርመራዎችን እያከናወነ እንደሚገኝ በመግለጽ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠነከረ እንደሚገኝም ጠቁሟል። ህብረተሰቡና የሚመለከታቸው የባለ ድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል ጥንቃቄዎች ተግባራዊ እንዲደረጉ አሳስቧል። ኢንስቲትዩቱ ከጤና ሚኒስቴር ጋር በጋራ ባወጣው መግለጫ እንዳሳወቀው እስካሁን ድረስ ስምንት ሰዎች በበሽታው ተጠርጥረዋል በቢቢሲ የጂንካ አጠቃላይ ሆስፒታልን ጠቅሶ በዛሬው ዕለት ባወጣው ዘገባ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን ከህክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ሰምቻለሁ ብሏል በዘገባው መሰረት በሄሞራጂክ ፌቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል ያመራው ከሶስት ሳምንት ገደማ በፊት ነበር የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ህክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል ያመራው ሁኔታው በጣም ከባድ ሲሆን መሆኑን አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚናገሩት ታካሚው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ አልፏል። ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና ወደ ተቋሙ መሄዳቸውን ገልጸዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድተዋል። ታካሚዎች ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው የኩላሊት በፍጥነት መክሸፍ፣ ፌል ማድረግ ሁኔታ እንደሆነ አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንዳስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡት ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስጊ ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ለዜጎች ህልፈት ሰበብ የሆነው የበሽታው መተላለፊያ መንገዶች ከሰው ወደ ሰው፣ በሽታው ካለበት ሰው ጋር በቀጥታ በመገናኘት በተለይም በደም በሰውነት ፈሳሾች እንደ ምራቅ፣ ሽንት፣ ሰገራ፣ ማስታወክ ወይም በተበከሉ መርፌዎች፣ በተሸካሚ እንስሳት እንደ አይጦች ወይም ትንኞች አማካኝነት በእርድ ጊዜ ከእንስሳት ወደ ሰው ሊተላለፍ እንደሚችል የዓለም ጤና ድርጅት መረጃ ያመለክታል። መከላከያ መንገዶችም እጆችን መታጠብ፣ ሳኒታይዘር መጠቀም፣ ከሰዎች ጋር አለመሰባሰብ፣ ከሰዎች ደም፣ ምራቅ ወይም ሌሎች ከሰውነት የሚለቀቁ ፈሳሾች በመራቅ አጎበር በመጠቀም ራስን መከላከል ነው። የትምህርት ሚኒስቴር የውጭ ትምህርት ቤቶች 30 በመቶ ከሀገራቸው መንግስት ድጋፍ ማግኘታቸውን ማረጋገጫ እንዲያቀርቡ የሚያስገድድ ረቂቅ ደንብ አዘጋጀ። የፌዴራል ትምህርት ሚኒስቴር በኢትዮጵያ ውስጥ የሚንቀሳቀሱ መንግስታዊ ያልሆኑ የትምህርት ተቋማት የሚመሩበትን አዲስ ረቂቅ ደንብ ማዘጋጀቱ ታውቋል። ረቂቁ በተለይ በውጭ ሀገር ማህበረሰቦች ለሚቋቋሙ ትምህርት ቤቶች አስገዳጅ መስፈርቶችን አስቀምጧል። ከተቀመጡት መስፈርቶች መካከል በውጭ ሀገር ማህበረሰብ የተቋቋሙት ትምህርት ቤቶች ከጠቅላላ በጀታ ቁጥራቸው ውስጥ ሰላሳ በመቶ የሚሆነውን ከሀገራቸው መንግስት ድጋፍ ማግኘታቸውን የሚያረጋግጥ ሰነድ ማቅረብ ይኖርባቸዋል። ቀሪውን ሰባ በመቶ ደግሞ ራሳቸው መሸፈን የሚችሉ መሆናቸውን የሚያሳይ ማረጋገጫ እንዲያቀርቡ ግዴታ ተጥሏል። ይህ የፋይናንስ ማረጋገጫ በኢትዮጵያ የውጭ ጉዳይ ሚኒስቴርና አግባብ ባለው የሰነዶች ማረጋገጫ ባለስልጣን ተረጋግጦ መቅረብ አለበት። ሚኒስቴሩ ይህን መስፈርት ያስቀመጠው በኢትዮጵያ ውስጥ የሚንቀሳቀሱ ዓለም አቀፍ ትምህርት ቤቶች የፋይናንስ መረጋጋትና አስተማማኝነትን ለማረ መረጋገጥ ያለመ መሆኑ ተነግሯል። ለትምህርት ማህበረሰቡና ባለድርሻ አካላት አስተያየት ክፍት በተደረገው አዲሱ ረቂቅ ደንብ መንግስታዊ ያልሆኑ የትምህርት ተቋማት የአገሪቱን የትምህርት ህግ፣ የመምህራን ብቃት፣ የተማሪዎች መብትና የትምህርት ደረጃን ጨምሮ ሌሎች ተያያዥ ህጎችን ማክበር ይጠበቅባቸዋል። በተጨማሪም የራሳቸው የሆነ የገንዘብ ምንጭ ከተማሪዎች ክፍያ፣ ከስጦታ ወይም ከኢንቨስትመንት ትርፍና ነጻ አስተዳደር ያለው ድርጅታዊ አወቃቀር ሊኖራቸው ይገባል። ረቂቅ ደንቡ ላይ ሚኒስቴሩ ተቋማት ሊያስከፍሉት የሚችሉትን የትምህርትና ሌሎች አገልግሎት ክፍያዎችን ጣሪያ በተመለከተ መመሪያ እንደሚያወጣእና ና በየሶስት ዓመቱ እንደሚስተካከል ደንግጓል። የክፍያ ጭማሪ ለማድረግ ከሶስት ወራት በፊት ተጠቃሚዎችን ማወያየት እንደሚኖርባቸው ያስገድዳል። መንግስታዊ ያልሆኑ የአጠቃላይ ትምህርት ተቋማት ሚኒስቴሩ በሚያወጣው የጊዜ ሰሌዳ መሰረት እንደገና መመዝገብ እንደሚኖርባቸው የተገለጸ ሲሆን ተቋማት የልዩ ፍላጎት ላላቸው ተማሪዎች ምቹ ሁኔታ መፍጠርና ተማሪዎቻቸው ከአንደኛ ክፍል ጀምሮ የትምህርት የምክር አገልግሎት ማግኘታቸውን ማ ማረጋገጥ ይኖርባቸዋል ብሏል ትምህርት ሚኒስቴር። አዲሱ ደንብ የመንግስታዊ ያልሆኑ ትምህርት ተቋማትን ምዝገባ እውቅናና ቁጥጥር በአጠቃላይ ትምህርት አዋጅ ቁጥር 1368 ህዝባር 2017 መሰረት የሚያከናውን መሆኑን በግልጽ ማስቀመጡን የካፒታል ጋዜጣ ዘገባ ያመለክታል። በሐዋሳ ልዩ የኢኮኖሚ ዞን በኢትዮጵያዊው ሰራተኛ ላይ ጥቃት ያደረሰው የውጭ ሀገር ዜጋ ከስራ ተሰናበተ። የተዘጋጀውን ዝርዝር አሚናት መሐመድ ታቀርበዋለች። የኢንዱስትሪ ፓርኮች ኮርፖሬሽን በሐዋሳ ልዩ የኢኮኖሚ ዞን በኢትዮጵያዊው ላይ ጥቃት ያደረሰው የውጭ ሀገር ዜጋ ከስራ እንደተባረረ አስታውቋል። ድርጊቱ በተፈጸመበት በቶዮ ሶላር ኩባንያ ውስጥ ጉዳዩ የሚመለከተው የኩባንያው የሥራ ኃላፊም ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ተሰናብቷል። ኮርፖሬሽኑ ይህን የገለጸው ዛሬ ሐሙስ፣ ኅዳር 4 2018 በሐዋሳ ኢኮኖሚ ዞን ውስጥ የተከሰተውን ግጭት በተመለከተ ባሰራጨው ጋዜጣዊ መግለጫ ነው። የኢንዱስትሪ ፓርኮች ኮርፖሬሽን በልዩ የኢኮኖሚ ዞን ውስጥ በሚገኘው በቶዮ ሶላር ኩባንያ በኢትዮጵያዊው ሰራተኛ ላይ ጥቃት መፈጸሙን መጀመሪያ ያሳወቀው ረቡዕ ህዳር 3 2018 ነው። በወቅቱ በተሰራጨው መረጃ በዚህ ክስተት ጥቃት የተፈጸመበት ኢትዮጵያዊ የኩባንያው ሰራተኛ ተገቢው ሕክምና ተደርጎለት ወደ ቤቱ መመለሱን ገልጾ ነበር። ይህን ተከትሎ የኢትዮጵያ ኢንቨስትመንት ኮሚሽን ባወጣው ሌላ መግለጫ ድርጊቱን በማውገዝ በጉዳዩ ላይ ሕግ ተላልፈው በተገኙ የድርጅቱ ሰራተኞች ላይ ተገቢውን እርምጃ እንደሚወስድ አስታውቋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በዛሬ ዕለት እንዳለው ከሆነ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በመሆን የግጭቱን መንስኤ የማጣራት ስራው መጠናቀቁን በመግለጽ የተወሰደውን እርምጃ ይፋ አድርጓል። በዚህም የግጭቱ መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም በሚል በአንድ የውጭ ዜግነት ያለው ሱፐርቫይዘር እና ኢትዮጵያዊ ሰራተኛ መካከል የተፈጠረ አምባጓሮ ነው። አለመግባባቱ መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በህግና በድርጅቱ ፖሊሲ እንጂ በጸብ መሆን እንዳልነበረበት መግባባት ላይ ተደርሷል ያለው ኮርፖሬሽኑ እርምጃው የተወሰደው የውጭ ሀገር ዜግነት ካለው ተቆጣጣሪ በተጨማሪ ችግሩ እዚህ ደረጃ ላይ ሳይደርስ እንዲፈታ በወቅቱ ኃላፊነታቸውን በአግባቡ አልተወጡም በተባሉ አምስት ኃላፊዎች ላይ መሆኑንም አመልክቷል። በዘላቂነትም እንደዚህ አይነት ችግሮች እንዳይደገሙ ስልጠናዎች ለኩባንያው ሰራተኞችና አመራሮች በቀጣይ እንደሚሰጥም ጠቁሟል። ውሳኔውንም ቶዮ ሶላር ካምፓኒ የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን ለማንኛውም አይነት የሥነ ምግባር ጉድለት፣ አካላዊና ስነ ልቦናዊ ጥቃት እንደማይታገሱ አመላካች ነው ብሏል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው አስር ልዩ የኢኮኖሚ ዞኖች አንድ ነፃ የንግድ ቀጠናና ሶስት ፓርኮች የተቀናጀ መሠረተ ልማት ለባለሀብቶች እያቀረበ የሚገኝ ሀገራዊ ተቋም ነው። ድርጊቱ የተፈጸመበት ቶዮ ሶላር ካምፓኒ ለ2000 ሰራተኞች የስራ ዕድል በመፍጠር በየወሩ ከ15 ሚሊዮን ዶላር በላይ ኤክስፖርት እያደረገ ያለ ድርጅት መሆኑ ተገልጿል። ከፒያሳ እስከ ጀሙ ሶስት ኮንዶሚኒየም ያሉትን መንገዶች የሚሸፍን ለኤሌክትሪክ አውቶቡስ አገልግሎት የሚውል ፈጣን መንገድ በአዲስ አበባ ሊገነባ መሆኑን ባለስልጣኑ ገለጸ። የአዲስ አበባ ከተማ መንገዶች ባለስልጣን በአዲስ አበባ ከተማ ከፒያሳ እስከ ጀሙ ሶስት ኮንዶሚኒየም ያሉትን መንገዶች የሚሸፍን ለኤሌክትሪክ አውቶቡስ አገልግሎት የሚውል ፈጣን መንገድ ሊገነባ መሆኑን አስታውቋል። በአዲስ አበባ ከተማ መንገዶች ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ኢያሱ ሰለሞን ለመንግስት መገናኛ ብዙሀን እንደገለጹት ፕሮጀክቱ በዋናነት የተነደፈው ለተጓዦች የተሳለጠ የትራንስፖርት አገልግሎት ለመስጠት ና በከተማዋ ዘላቂ እድገትን ለማረጋገጥ ነው። ፈጣን መንገዱ በአዲስ አበባ ከተማ መንገዶች ባለስልጣን ና በአዲስ አበባ ትራንስፖርት ቢሮ በጋራ የሚገነባ ነው ያሉ ሲሆን 15.64 ኪሎ ሜትር ርዝመት ያለው መሆኑን ተናግረዋል። አቶ ኢያሱ አክለውም ፕሮጀክቱ ሀያ ዘመናዊ ጣቢያ ማሻሻያዎች ና 12 ተጨማሪ አገልግሎቶች የያዘ ነው ያሉ ሲሆን ፕሮጀክቱ በዋና ከተማው ዘላቂ የከተማ እንቅስቃሴን የሚደግፍ ሲሆን በሚቀጥሉት ሁለት ዓመታት ውስጥ እንደሚጠናቀቅ ገልጸዋል። ፕሮጀክቱ በቀን 400 ሺህ የሚደርሱ መንገደኞችን ማስተናገድ የሚችል መሆኑን በመግለጽ በየመዳረሻዎቹ ከ1 እስከ 15 ደቂቃ ባለው ጊዜ የሚደርስ መሆኑን አብራርተዋል። የፕሮጀክቱ አጠቃላይ ርዝመት ከፒያሳ እስከ ጀሙ ሶስት ኮንዶሚኒየም ያሉትን መንገዶች የሚሸፍን መሆኑን ተናግረው ወጪው የከተማው አስተዳደር እንዲሁም በ አጋር ድርጅቶች የሚሸፈን መሆኑን አስታውቀዋል። አዲስ አበባ 16 ሀገራት የሚሳተፉበት ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ ልታስተናግድ ነው። 16 ሀገራት የሚሳተፉበት ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ ሊካሄድ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር እና የኢትዮጵያ ጥራጥሬ ቅባት እህሎችና ቅመማ ቅመም ላኪዎች ማህበር ኮንፈረንሱን አስመልክተው ለመገናኛ ብዙሀን በሰጡት መግለጫ አስታውቀዋል። በዚህ መግለጫ እንደተገለጸው 14ተኛው ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ የሚካሄደው ከኅዳር 9 ከአስር ሁለት ሺ አስራ ስምንት በአዲስ አበባ ከተማ ነው። የንግድና ቀጠናዊ ትስስር ሚኒስትር ዴታ አብዱል ሐኪም ሙሉ እንዳሉት ከሆነ ኮንፈረንሱ በኢትዮጵያ የሚገኙ የጥራጥሬና የቅባት እህሎችን ለአለም ለማስተዋወቅ ያግዛል። ኮንፈረንሱ በኢትዮጵያ በጥራጥሬና ቅባት እህሎች ምርትና ወጪ ንግድ ያላትን እምቅ ሀብት ለአለም በማስተዋወቅ የውጭ ምንዛሬ ገቢዋን እንድታሳድግ ከፍተኛ ሚና አለው። በዘርፉ ላይ ትኩረት ያደረጉ ጥናታዊ ጽሑፎች ቀርበው ባለድርሻ አካላት በተገኙበት ውይይት እንደሚደረግባቸው በመጠቆም 16 የሚደርሱ የዓለም ሀገራትና ከ600 በላይ ዜጎች በኮንፈረንሱ እንደሚሳተፉ አስረድተዋል። የኢትዮጵያ ጥራጥሬ ቅባት እህሎችና ቅመማ ቅመም ላኪዎች ማህበር ፕሬዚዳንት ኤዳኦ አብዲ በበኩላቸው ኮንፈረንሱ ምርትን ከማስተዋወቅ ባሻገር የገበያ ትስስርን ለመፍጠርና የገበያ መዳረሻ ሀገራትን ለማስፋት ያግዛል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። አዲስ አበባ ከዚህ ቀደም በተመሳሳይ ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ አስተናግዳለች። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰለን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች አት ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን ደብሊዩ ደብሊዩ ደብሊዩ ዶት ሚንበር ቲቪ ዶት ኮምን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳ ሰጥታችሁና እንመለስ። በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊበር በሽታ መከሰቱን የቅኝት መረጃዎች አመልክተዋል ሲል የጤና ሚኒስቴር ይፋ አደረገ። የጂንካ አጠቃላይ ሆስፒታል ሕይወታቸው ያለፈ የጤና ባለሙያዎችና ዜጎች ስለመኖራቸው ለመገናኛ ብዙኃን አስታውቀዋል። ከቆይታ በኋላ በሰሜናዊ ጋዛ የሚገኘው የዚኪም ማቋረጫ ለሰብዊ እርዳታ ተከፍቷል። እንመለስበታለን። ይጠብቁን። በርካታ ስፖርተኞች የአውሮፓ እግር ኳስ ማህበር በጋዛ የሰብአዊ መብት ጥሰት ምክንያት በእስራኤል ላይ እገዳ እንዲጥል በፊርማ ጠየቁ። የአውሮፓ እግር ኳስ ማህበር በጋዛ የሰብአዊ መብት ጥሰት ምክንያት በእስራኤል ላይ እገዳ እንዲጥል በፊርማ የጠየቁት ከሰባ በላይ ታዋቂ ስፖርተኞች ናቸው። አትሌቶች ለሰላም የተሰኘው ቡድን ለእግር ኳስ ማህበሩ ፕሬዝዳንት አሌክሳንደር ሴፌሪኒ በጻፈው ደብዳቤ ማህበሩ ከእስራኤል እግር ኳስ ማህበር ጋር ያለውን ግንኙነት እንዲያቋርጥ ጥሪ አቅርቧል። ደብዳቤው አለም አቀፉ የሲቪል ማህበረሰብ የዘር ማጥፋ አፓርታይድ እና ሌሎች በሰብዓዊነት ላይ ወንጀሎችን ከሚፈጽም አገዛዝ ጋር የትኛውን መድረክ ሊጋራ ይገባም፣ ብሏል። በዚህ ጥሪ ላይ ከተሳተፉት እውቅ የእግር ኳስ ከዋክብት መካከል የፈረንሳዩ የዓለም ዋንጫ ሻምፒዮን ፖል ፖግባ፣ የኔዘርላንዱ አጥቂ አንዋር ኤልጋዚ፣ የሞሮኮ ተጫዋች ሐኪም ዚዬሽ እና የስፔኑ አዳማትራ ኦሬ ይገኙበታል። ለማህበሩ ፕሬዚዳንት አሌክሳንደር ሴፌሪን በቀጥታ የተላከው ደብዳቤ በማህበሩ የሚቀነቀነውን እግር ኳስ የሁሉም ሰው ነው የሚለውን መፈክር ያነገበ ነው። ከዚሁ መፈክር ጋር ቸውንም ሆነ የሌሎችን ሰብአዊነት የሚጎዱ ሰዎችን ወደ ስፖርቱ ማስገባት እግር ኳስን ከመሰረታዊ እሴቶቹ ጋር ሊያጣላው እንደሚችል አስጠንቅቋል። አቤቱታው ዩኤፋ በጋዛ ላይ በተፈጸሙ ጥቃቶች ምክንያት እስራኤልን ከውድድሮች እንድትታገድ የማድረግ ዘመቻ አካል መሆኑን ሚድሊስት ሞኒተር ዘግቧል። የጋዛ ጤና ሚኒስቴር መረጃ እንደሚያመለክተው የእስራኤል ጦር ባለፉት ሁለት አመታት ከ69ሺ በላይ ፍልስጤማውያንን ገድሏል። ከነዚህ ውስጥ አብዛኞቹ ሴቶችና ህጻናት ናቸው። ከዚህ በተጨማሪ ከ170ሺህ በላይ

ወደ ሰሜናዊ ጋዛ የሚያስገባው ዚኪሚ ማቋረጫ የሰብአዊ እርዳታ ወደ ክልሉ እንዲገባ እንደገና መከፈቱን የእስራኤል ባለስልጣናት ተናግረዋል። እስራኤል ለሁለት ወራት ዘግተው የቆየችውን የዚኪሚ መሻገሪያ መንገድ የከፈተችው የተባበሩት መንግስታት የእርዳታ ኤጀንሲዎች በእስራኤል ጥቃት ክፉኛ ወደ ወደመው ሰሜናዊ የጋዛ ክፍል እርዳታ እንዲዳረስ ተደጋጋሚ ጥሪዎች ማድረጉን ተከትሎ ነው። በዩናይትድ ስቴትስ አማካኝነት እስራኤል እና ሀማስ ባለፈው ወር የተኩስ አቁም ስምምነት ከተፈራረሙ በኋላ ይህ ቁልፍ መተላለፊያ ለአገልግሎት ክፍት ሲሆን የመጀመሪያው ነው። የተባበሩት መንግስታት ድርጅት በጋዛ ያለው የረሃብ ቀውስ አስከፊ መሆኑን በመጥቀስ በሰሜናዊ ጋዛ አስቸኳይ የሰብአዊ እርዳታ መድረስ እንዳለበት ሲያስጠነቅቅ ቆይቷል። በተባበሩት መንግስታትና በሌሎች ዓለም አቀፍ ድርጅቶች የሚቀርበው በዚህ ኪሚ በኩል የሚገባው ሰብአዊ እርዳታ ከመግባቱ በፊት በእስራኤል ጥብቅ የደህንነት ፍተሻ እንደሚደረግበትም ተገልጿል። በድንበሩ የመንግስት ተግባራት አስተባባሪ ቃል አቀባይ እንደተናገሩት መሻገሪያው በቋሚነት ክፍት ሆኖ እንደሚቆይ ጠቁመዋል። የዚህ ኪሚን ጨምሮ በደ በደቡብ ጋዛ ከሪም አቡ ሳሊም እና በማዕከላዊ ጋዛ የሚገኘው አልቀራር መሻገሪያዎችን ለሰብአዊ እርዳታ ክፍት መደረጋቸውን የአልጀዚራና ፍራንስ 24 ዘገባ ያመለክታል። በሌላ በኩል ቱርክ ለጋዛ የሰብአዊ እርዳታ የያዘ መርከብ ልካለች። የቱርክ ቀይ ጨረቃ በቅርቡ ተግባራዊ የተደረገውን የተኩስ አቁም ተከትሎ ለጋዛ ወደ 800 ቶን የሚጠጋ የሰብአዊ ድጋፍ ልኳል። ከሜዲትራኒያን ባህር ሜርሲን ወደብ የተነሳችው መርከቧ በዋናነት የምግብ አቅርቦቶችንና በክረምት ወቅት የሚያገለግሉ የእርዳታ ቁሳቁሶችን ይዛ ተሰጥታለች። እርዳታው 75000 ብርድ ልብስና ለ50000 ቤተሰብ የምግብ ፍጆታን ጨምሮ ለአንድ ወር የሚሆን የቤተሰብን ፍላጎት የሚያሟላ ነው ሲል አናዶሎ ኤጀንሲ ዘግቧል። የቱርክ ቀይ ጨረቃ ፕሬዝዳንት ፋጢማ ሜሪኪልማዝ በመርከቧ ሽኝት ወቅት ድርጅቱ የእርዳታ ማስተላለፊያ በሮች ክፍት እስከሆኑ ድረስ እርዳታ መላኩን እንደሚቀጥል ገልጸዋል። መርከቧ በሶስት ቀናት ውስጥ ወደ ግብፅ ኤልአርሺ ወደብ ትደርሳለች ተብሎ የሚጠበቅ ሲሆን እርዳታውን ወደ ጋዛ ለማድረስ ድንበር ማቋረጫ ሲደርሱ ወደ ጭነት መኪናዎች ይዘዋወራሉ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆያሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ